በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም፣ መጋቢት አስር በዚች ዕለት የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት የከበረ መስቀል የተገለጠበትና የተገኘበት ነው። የዚህም የከበረ ዕጸ መስቀል መገለጡና መገኘቱ ሁለት ጊዜ ሆኗል። መጀመሪያ የጻድቁ ንጉሥ የኮንስታንቲኖስ እናት በሆነች በንግሥት ሌኒ እጅ ነው። እርሷ ለእግዚአብሔር ተስላ ነበር እና ልጇ ኮንስታንቲኖስ ወደ ክርስቲያን ሃይማኖት ቢገባ ወደ ኢየሩሳሌም ሄዳ መስቀሉን እስካገኘችው ድረስ ልትፈልገው፣ በኢየሩሳሌምም ያሉ ቅዱሳት መካናትንና አብያተ ክርስቲያናትንም ልታነጻቸው ነው። ከዚህ በኋላ ልጇ አምኖ የክርስትና ጥምቀትን በተጠመቀ ጊዜ ቅድስት ሌኒ ወደ ኢየሩሳሌም ሄደች። ከእርሷም ጋርም ብዙ ሰራዊት ነበር። ደርሳም ስለከበረ መስቀል መረመረች፣ ቦታውንም የሚያስረዳት አላገኘችም። የአይሁድ ወገን የሆነ አንድ ሽማግሌ ሰው ማስራ በረሃብና በጥማት አስጨነቀችው። በተጨነቀም ጊዜ ለንግሥት ሌኒ የጎልጎታን ኮረብታ አስጠርጊ ብሎ ነገራት። እሷ የሚጠርጉ ዘንድ ለአይሁድን አዘዘቻቸው። ቤቱን የሚጠርግ ሰው ሁሉ ጥራጊውን በውስጡ የከበረ መስቀል ባለበት በጌታችን መቃብር ላይ እንዲጥል አይሁድ አስቀድመው አዘው ነበርና ንግሥት ሌኒስ ከደረሰችበት ጊዜ ከሁለት መቶ ዓመት በላይ ጥራጊያቸውን ሲጥሉበት ኖሩ። ኮረብታም ሆነ አይሁድም በጠረጉ ጊዜ ሦስት መስቀሎች ተገለጡ። በሦስት መስቀሎች ተገለጡ። የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት የትኛው እንደሆነም አላወቁም። የሞተ ሰውም አግኝተው አመጡ። አንዱንም መስቀል አምጥተው በሞተው ሰው ላይ አኖሩት፣ አልተነሳም። ደግሞም ሌላውን መስቀል አምጥተው በሞቱ ላይ አኖሩ፣ አሁንም አልተነሳም። ከዚህ በኋላ ሦስተኛውን መስቀል አምጥተው በሞቱ ላይ አደረጉት። ያን ጊዜ የሞተው ሰው ተነሳ። ንግሥት ሌንም የክርስቶስ መስቀል እንደሆነ አውቃ ሰገደችለት። የክርስቲያኑም ወገኖች ሁሉ ሰገዱለት። ለልጇ አይላከችው ይህ መስቀል ነው የሚል በሌላ መጽሐፍ ይገኛል። የቀረው ግን ግንዱ በውስጡ ተተክሎበት የነበረው ከእርሱም እኩሌታውን ከቅንዋቱ ጋር ወደ ልጇ አይላከችው ነው። ከዚህም በኋላ ስርዓታቸውና የሕንፃቸው ነገር በመስከረም ወር በአሥራ ሰባት ተጽፎ የሚገኝ አብያተ ክርስቲያናትንና የከበሩ ቦታዎችን አነጸች። ሁለተኛው በሮም ንጉሥ በሕር ቃል ዘመን የሆነው ሲሆን የፋርስ ሰዎች በግብፅ አገር ሳሉ ወደ አገራቸው ሊመለሱ ወደዱ። ከሹማምንቶቻቸው አንዱ የጦር መኮንን ተነጥሎ ወደ ኢየሩሳሌም አልፎ ደረሰም። ወደ ከበረ መስቀል ቤተ ክርስቲያንም ገባ። መስቀሉን በላዩ በተተከለበት ግንድ ፊት ታላቅ ብርሃን ሲበራይቶ ሊያነሳው እጁን ዘረጋ እሳትም ወጥታ እጁን አቃጠለችው ከክርስቲያን በቀር ማንም ሊነካው እንደማይችል የመስቀልንም የክብሩን ነገር ሰዎች ነገሩት ሁለት ዲያቆናትንም ይዞ የከበረ መስቀልን እንዲሸከሙ አዘዛቸው ከኢየሩሳሌምም ብዙ ሰዎችን ማርኮ ወደ አገሩ ተመለሰ የፋርስ ሰዎች ኢየሩሳሌምን እንዳጠፏት ብዙዎች ሰዎችንም እንደማረኩና የከበረ የክርስቶስን መስቀሉን እንደወሰዱ የሮም ንጉሥ ህርቃል በሰማም ጊዜ እጅግ አዘነ። ስለ እርሱም እንዲጾሙ ምዕመናንን አዞ ወደ ፋርስ ዘምቶ ወጋቸው፣ ብዙዎችንም ገደላቸው። የከበረ ዕፀ መስቀልንም እየፈለገ በሀገራቸው ሁሉ ዞረ፣ ግን አላገኘውም። ያ ዲያቆናቱንና መስቀሉን የወሰደ መኮንን ከቦታዎች በቤቱ አንጻር ባለ በአንድ ቦታ ላይ ወስዷቸው ጥልቅ ጉድጓድ እንዲቆፍሩ አዞ በዚያ የከበረ መስቀልን አስቀበረ እነዚያንም ዲያቆናት ገደላቸው ነገር ግን ያ መኮንን የማረካት የካህናት ወገን የሆነች በእርሱ ቤት የምትኖር አንዲት ብላቴና ነበረች እርሷም የከበረ መስቀልን ሲያስቀብርና ሁለቱ እንዲያቆና ሲገርላቸው በቤት ውስጥ ሁና በመስኮት ትመለከት ነበር። ወደ ንጉሥ ሰር ቃልም ሂዳ መኮንኑ ያደረገውን ሁሉ ነገረችው። ይህንንም ንጉሥ ሰምቶ እጅግ ደስ አለው። ያቺ ብላቴናም መራችው። ከእርሱም ጋር ብዙ ሠራዊት ሆኖ ኤጲስቆጶሳትና ካህናትም ነበሩ። ወደ ቦታውም እስከምታደርሳቸው ያቺን ልጅ ተከተሏት። ቆፍረውም የከበረ ዕጸ መስቀልን አገኙት። ከአዘግቱም አወጡት። ንጉሱና ሰራዊቱም ሰገዱለት። በልብሰ መንግስቱ አጎናጽፈው ታላቅ ክብርንም አከበረው። እጅግም ደስ አለው። ከሰራዊቱ ጋር ደስታን አደረገ። የዚህም መስቀል ሁለተኛ የተገለጠበትና የተገኘበት በዚህች ቀን በመጋቢት አስር ነው ከዚህ በኋላ ንጉሱ የከበረ ዕፀ መስቀልን ተሸክሞ ወደ ቁስጥንጥንያ ከተማ ወሰደው። ጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ የመስቀሉ በረከት በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ጋር ለዘላለም ዋድሮ ይኑር። አሜን። ሰላም እብል እጻድህኖ ልምሉመ እንተ ምገቦ መለኮ ደመ በዛቲ ለተምበለዱ ጌሰማ ጌሰመ መስቀል ተረክበ እምዘታ አባ ወገብረ መድመመ በኢየሩሳሌም ቅድመ ወበፋርስ ዳግመ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት አስራ አንድ በዝች ቀን በንጉሥ መክስሚያኖስ ዘመን ቅዱስ ቴዎቄጦኖስ በሰማይትነት አረፈ። በዝች እምለት ደግሞ ተጋዳይ የሆነ ኤጲስቆጶስ አባ ባስሊኦስ በሰማይትነት አረፈ።